ስለዚህ በቃ የበቃው ነገር ለምንድ በሚሰማኝ ነገር አልሰሰትም። ችግር ግን አይ እኔ ከኔ በላይ ሌላ ሰው ይከብዳል። ግን አንድን ነገር ዘን በላይ ደጋግሜ ቤተሰቦች አይ በጣም በጣም ነበረ ግንኙነታችንን ከዛ የተነሳ ምናምን ነው ታውቂያለሽ። በሚዲያ ራሱ በጣም ነው። አዎ፣ በሚዲያ በጣም ነው የሚያውቃቸው። በጣም ነበር የሚከታተል። እናንተ ስትለኝ እኔም ተውኩ መከታተል። እኔ ባታዩኝም። አሁን ደግሞ አለች እሷ እና፣ አዎ፣ እሷ አዎ፣ እየሰራች ነው። አዎ ደግሞ የሚያምሩ ቀድመሽ ስላየሽ እኮ ነው። ቀድመሽ በእኛ ስለጀመርሽ ነው አሁን ለዛ ነው እንጂ፣ እኔ ባልኖር ኖሮ አሁን አሁን ባለችው ነገር ብትመጣ ደግሞ ሴም ቲንግ ነው። ሀብተን የሚያደርገው ደግሞ ይሄኛው ነበር በጣም የሚገርመው። አሁንም ድሮ የሚያገኝ ሰዎች ያው ለእኔ ካላቸው እንትን የተወሰነ አለ። ለመሄድ ሀሳብ ያለኝ ፀሐይ ቀንሷል። ግን ፀሐይ ምናምን እየቀወጡ ነበር ከመጀመራት ትንሽ ትንሽ ከመጀመሩ ለወንዶች ይከብዳል። በጣም ይከብዳሉ እኮ ሙቅት ሰውን እዚያ ጋር እሳት በለው በቃ፣ በጣም ነው የሚከብደው። ችለን ነው እንጂ በጣም ከባድ ነው፣ ሚቻል አይደለም። ፀሐይ እዚህ ደግሞ እኛ ጋር ዊንተር ደቂቃ መቁመት

የሚያስቆይ ታሪፍ ነው። አንተ አታውቅም። እኛ ግን እንግዲህ ቤተሰብ ብለን ራሳችንን የምናስበው ይገርማል። ነበረ ኔትወርክ ነው ኔትወርክ ነው እንዳላወራ ነው

እና ናትሻ ደህና ነህ? እና ስራ ምናምን አሪፍ ነው። ስራ ፈተሻለው ይመስልኛል። አሪፍ ነው። ምን አንዳንድ ነገር ተነብያለሁ፣ ይታያል

የኔ መስፈርት የእኔ መስፈርት፣ እስቲ የኔ ራሴን አስቀምጣለሁ ከስር አድናቂዎቼ ደግሞ ማለት ነው። እዚህ ቤተሰቦቼ መስፈርት ብሎ ደግሻል የሚጽፉትን ማለት ነው። እሱንም አጠጠሙ። እናንተ የራሳችሁን ጻፉ። እኔ ልዳት እኔ እኔ ጨዋ ብትሆን ስልሽ ነው። ከሁሉም በላይ እግዚአብሔርን የምትፈራ ሚስት በጣም እፈልጋለሁ። እና የእሱም መስፈርት ነው። እግዚአብሔርን የምትፈራ ማለት እግዚአብሔርን የምትፈራ ሶ ክሎዝድ የሆነች ማለት ነው። ገብቶች። አሁን አንቺ አሁን እግዚአብሔር ቤት ሰሚ አትትፊ፣ ወሳኝ ወሬ ላይ አትትፊ፣ ስለ ራሴች ሲነሳ አትትፊ።

አሁን ሃርድ ወርክ ብቻ ነው የሚያስፈልግህ። እንግዲህ እየሞከርነው ነው። አሁን ወጣች። ሀገር ሀገር ነው ኔትወርኩ ነው። አንተ ነህ እያስወጣኸኝ። እውነት የሴት ድምፅ አይፈልግም መስል እኔ ጋ እኔ ከሀገር ከወጣሁ ትንሽ ቆየት ብያለሁ፣ ግን እግዚአብሔር ይመስገን ሁሉ መልካም ነው ኢትዮጵያ ላይ ባወራሽው ነገር ህዝቡ ዚጋ ቅር ተሰኝቷል አ በጣም ይቅርታ ጋይስ ለለ ጨዋታ ነው ለጨዋታው ድምቀት ነው እንጂ ኢትዮጵያን የሚያክል የለም እና ደግሞ ጓደኛዬን እንደ ጓደኛዬን ያልሽው ነገር ያል ምን ያልኩት ራስ ተቀይም ሰዓት ምን ያልኩት ነው ያስደበረግ? በጣም ይቅርታ በመጀመሪያ ካስደበርኩ፣ ኪሪንግ ለጨዋታው ድምቀት ነው። አይ ሌላ ሰው በዛ ወይ ላይ ረዳሽ ይችላል ኔትወርክ ነው እንጂ ኤሉንም በጣም የምንወዳት ልጅ ናት። በሚዲያ ነው የማውቃችሁ ሁለታችሁን ነው ሞር አንተ አምብል ትመስላለህ። ከሄሉ ምንም ጥያቄ የለውም። የሄሉ ወዳጆች ደግሞ ያቀምሱኛል መጥተው። አይ እወዳታለሁ፣ እውነት ምንም፣ በጣም በጣም ነው ድሮ ማያችሁ፣ በተለይ ሁለታችሁን

እንደዚህ ነው ፎሎ ባክ አድርገኝ ደሞ ዛሬ ኦኬ ሌላ ጊዜ እንዳትረሳኝ ማለት ነው ኦኬ እሺ ወጣው እንዴ አሁን አለው እንጂ አለው አይደል አይ ሜቢ ካሰጣሽ ያ አይ አለውኝ ከወጣሁ ከልጆቼ ጋር ልጆቼ ሶከር አላቸው። ሶከር ያለ ነው እና ዩኬ ያላችሁ ሰዎች እዚህ ጋር አትቀባጠሉ። እንደ እንትን እንደሚያላችሁ እንዳውቃለን። ኢሳያስ አንተ ቦታ ከዚህ ማለት ነው እንዴ? እንደግምታዘ ሰላም ናት እንዴት ና እግዚአብሔር ይመስገን። እንዴት ነሽ? የሙካ እግዚአብሔር ይመስገን። አለው ሙሉ ሰላም ሙካ ማለት ታላቅ ሰላም ነው። ደህና ነኝ። እግዚአብሔር ይመስገን ስላገኘው ደስ ብሎኛል። አለሰ ሁሉ ሰላም ነው አባ አይ ሌላ ሰው ሰዎች በጠራ ራ እየጠራው እየጠራው ማወራ ኖርማል የሌላ ሰው እየመረበሽ እንደሆን በሚለው ነው፣ በዛ ነው እኔ የሚደብረኝ እንጂ ሶ ሞስት ኦፍ ታይም ላይክ ሰው ሌላ ሰው አንድ ሰው አንድ ከአንድ ሰው ጋር አሪፍ ሪሌሽን ላይ ከነበረ ከዛ ሰው ጋር ሲለያይ አለ የቅናት ስሜት ምናምን ነገር ሊኖር ይችላል። ሱ ሰው ሰው ሰው ደግሞ ስሜት አለ፣ ሁሉም ሰው ስሜት አለ፣ የሁሉም ነገር ስሜት አለ። እና እኔ ደግሞ እንደዚህ እንዲሰማኝ ምናምን ነገር አልፈልግም። አሁን ደግሞ እዚህ ጋር እናንተ የምታወሩት ነገር እዛ ጋር ደግሞ እሷንም ደስታ ምናምን ነገር፣ ለዛ ነው ብዙ ጊዜ እንዲነሳ አልፈልግም እንጂ እኔ ቢሆን በእኔ ቦታ እዚህ ጋር እየመጣ ሰው ብዙ ሰው ቢጽፍ የኔ የአሁኗ ፍቅረኛ የድሮ ታሪኳን እዚህ ጋር የመጣ ቢጽፍ እኔ ይሸፋኛል። እና በዛ ወይ የሌላ ሰው ህይወት እንዳንበጠበጥ በሚለው ነው እንጂ እኔ ደስ ይለኛል። እግዚአብሔር ነው የሚላቸው በዛ አይነት ወይ